እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሓ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም አንዴ ድነናል ይላሉ። መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል ሰው እግዚአብሔር ላደረገው የማዳን ሥራና ጸጋ ምላሽ መስጠት አለበት። በመጨረሻው ዘመን የሚገለጥ ሌላ መዳን አለ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? ብንጸና ነው ከእርሱ ጋር የምንነግሰው። በጽናታችን ምክንያት ነው መንገሳችን የሚመሰረተው። እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው። መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የራሳችሁን መዳን ፈጽሙ ንዑድ ክቡር የሚሆን ሐዋርያ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ ሁለት 12 ላይ ያሰፈረልን ቃል ነው። ይልቁኑ አሁን ከናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በኦርቶዶክሳዊት ቤተክርስቲያን አስተምህሮ መዳን የሚጀመር ነው። መዳን የሚፈጸም ነው። አንዳንዶች ኦርቶዶክሳውያንን ድናችኋል ወይስ አልዳናችሁም እያሉ ጠበብ ያለ ጥያቄ ሲጠየቁ ይሰማል። እኛም እንዲህ እንመልሳለን፣ ድነናል፣ እየዳንን ነው፣ እንድናለን ብለን እንመልሳለን። ይሄ ለምን እንደሆነ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። ከቀድሞ ከአዳም በደልና ኃጢአት አዎን፣ ከመርገመ ሥጋና ከመርገመ ነፍስ ጌታችን አድኖናል። በአዳም በደል ከመጠየቅ ነፃ አውጥቶናል አዎን ድነናል ከአጋንንት ቁራኝነት ከሲኦል ነፃ አውጥቶናል ድነናል የጎሰቆለውን ባህሪያችንን አድሶታል ነፃ ፈቃዳችንን አድምቆታል ለኀጢአት ተሸናፊ የሆነውን በበደል ምክንያት የገባውን ጽድቅ ብንሠራ ፍሬ እናፈራ ዘንድ ኃይል ሰጥቶናል አድኖናል ገነትን ከፍቶልናል። ሲኦልን በዝብዞልናል። አዎን አድኖናል። በጅምላ ከመኮነን ነፃ አውጥቶናል። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ማለታችን እንጂ ትእዛዛትን መፈጸም የለብንም ማለታችን አይደለም እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን እንጂ ከክፋትና ከመንፈሳዊ ሰራዊት ጋር ከአጋንንትና ከኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም አዎን እኛ ድነናል ብለን ስንናገር በሰጠን ጸጋዎች መጽናት የለብንም ማለታችን አይደለም አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም አንዴ ድነናል ይላሉ ደግሞም ተጋድሎ ብላችሁ መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል እኛ ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ዳግመኛ አይታመምም ዳግመኛ አይሞትም ዳግመኛ አይሰቀልም ማለታችን እንደሆነ እነግራቸዋለን ይህን ብቻ ብለን ግን አናቆምም ወገኖቼ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ አንድ ቁጥር አምስት ላይ እንዲህ ይላል። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል፣ ይላል። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባትም። ለዚህ ነው ገና ቀርታለች የሚለው መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥነውም። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። ድነናል፣ በጅምላ እንኮነንም። ድነናል መርገመ ሥጋ መርገመ ነፍስን ሽሮልን በአዳም በደል ከመጠየቅ ነፃ አውጥቶናል። ግን ደግሞ በመጨረሻው ዘመን ሊገለጥ የተዘጋጀውን መዳን ተስፋ እናደርጋለን። እሱ በሰማይ ቀርቶላችኋል የሚለን እሱን ነው እሱን መዳን እንድናለን እንላለን። እግዚአብሔር ማዳኑን አንዳች ነገር ሳይቀረው ፈጽሞልናል። አዎን ድነናል። ግን ደግሞ በእግዚአብሔር የማዳን ጸጋ ላይ የእኛ ጽኑ ተሳትፎ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። የእግዚአብሔርማ መከራ ተቀብሎ ፈጽሞልናል። የአምላካችንማ ተሰቅሎ አድኖናል። የመዳንን ጸጋ ሰጥቶናል። ለመጨረሻው ለሚገለጠው መዳን ግን የእኛ ድርሻ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። ይሄ እኛ ልንፈጽመው የሚገባን መዳን እንደ መጽሐፍ ቅዱስ አስተምህሮ ንዑድ ክቡር የሚሆን ጳውሎስ እንዲህ ብሎ ገልጦታል። ምን ይላል? እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር፣ የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይለናል የመዳንን ተስፋ አለ ፈጽሙ የተባልነው ይህን ተስፋ ለማግኘት በመጠን እንኑር እግዚአብሔር ለቁጣ አልመረጠንምና ካለ በኋላ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ አለ የምናገኘው መዳን አለ እሱን እንድናለን እንላለን። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያበቃ ቢሆን ኖሮ ወገኖቼ መዳንን ተስፋ ይለው ነበር። ዳግመኛስ መዳንን ለማግኘት ነው እንጂ እያለ እንዳልተገኘ መዳን ስለ ሌላ መዳን ያወራ ነበር። እንድናለን የምንለው ይህን መዳን ነው። የመዳንን ተስፋ መዳንን ለማግኘት ነው እንጂ ይላል። ይሄንን መዳን ነው የራሳችሁን መዳን ፈጽሙ ይለ ድነናል እንድናለን የምንለው ለዚህ ነው። ሰው እግዚአብሔር ላደረገው የማዳን ስራና ጸጋ ምላሽ መስጠት አለበት። ምላሽ መስጠት ስላለበት ነው የራሳችሁን የሚለው ቃል ንዑድ ክቡር ጳውሎስ አጉልቶ የጻፈልን። የራሳችሁን መዳን ፈጽሙ የሚለን ለዚህ ነው። አንድ ሊቅ ጎርጎሪዎስ ፓልማስ የሚባል ሊቅ እንዲህ ይላል፣ እግዚአብሔር ይሰራል፣ ሰውም ይተባበራል ይልና ጸጋውን ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን የሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው አብረን። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? መዳን የሚጀመር ነው፣ መዳን የሚፈጸም ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን እግዚአብሔር ቀ መዳናችን የእኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል አስደግፍና ልንገራችሁ እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና፣ ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው የእኛን ያጸፋ ምላሽ የሚሆነው በጽናታችን ምክንያት ነው መንገሳችን የሚመሰረተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መጽሐፍ ቅዱስ። ሌላ ሀሳብ ላቅርብላችሁ። አንዳንዶች ማመን የመዳንን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነ ዕለት በቃ መዳኑ ተፈጽሟል፣ ድኗ፣ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክ ነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከ ማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። ይሄ ምንኛ አሳፋሪ ትምህርት እንደሆነ ተመልከቱ። ብንጸና ከእርሱ ጋር ነው ምንነግሰው፣ ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ወገኖቼ አንድ ምሳሌ ልስጣችሁ። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኖ ቤቴን መርቆልኝ ብላችሁ ትሄዳላችሁ? በእርግጠኝነት አትሄዱ። መሰረት ማውጣት ማለት ቤት መገንባትና መጨረስ ማለት አይደለም። መሰረት አውጥቶ ቤቴን መርቆልኝ ካላችሁ ወገኖቼ፣ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው ቤት ቤት እኮ የሚሆነው ጣራና ግድግዳ ኖረውት በዚህ ዘመን እንደውም ማጌጫና ማሞያ ስራዎች የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው፣ ቤት ቤት የሚሆነው ለዚህ ነው። እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መፈጸሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥልን የእግዚአብሔር ቃል ልትነግረን ትችላለህ? አዎ ነግራችኋለሁ። በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል አመንበት ጊዜ ይልቅ ይላል መዳናችን ወደኛ ይቀርባል ይላል። ከማመን ጊዜ ይበልጥ መዳናችን ወደኛ ይቀርባል የሚለው የማመን ጊዜ መዳንን የመፈጸሚያ ጊዜ እንዳልሆነ የሚያረጋግጥ ነው። ካመንበት ጊዜ ይልቅ ማለት ከማመናችን ጊዜ ይበልጥ መዳናችን ወደኛ የሚቀርበው በአገባብ እንመላለስ፣ በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን እያለ ይቀጥላል። አያችሁ፣ መዳናችን የበለጠ ወደኛ የሚቀርበው ካመንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። ያ ማለት ምን ማለት ነው? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ለዚህ ነው ማመን መነሻ እንጂ መፈጸሚያ አይደለም ያልኳቸው። መዳናችን ወደኛ ቀርቧልና የሚለው የሚቀርብ ነገር እየቀረበ የሚመጣ ነገር መዳን ሂደታዊ መሆኑን ነው የሚያሳየው። አያችሁ በሂደት ስለምንፈጽመው ነው የራሳችሁን መዳን ፈጽሙ የሚለው። የሚጀመር ነገር አይደለም የሚፈጸመው። የሚፈጸም ነገር ደግሞ ጊዜ አይደለም የሚፈልገው፣ ጊዜ የሚፈልግም ነገር አይደለም። እንደ ሂደታዊ የሚሆነው ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ድነና፣ እየዳንን ነው፣ እንድናለን የምትለው መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን በመዳራት አይሁን በዘፈን አይሁን እያለ መግለጽ ለምን ያስፈልገዋልስ? አያችሁ የራሳችሁን መዳን ፈጽሙ የሚለው ቃል በማመን ብቻ ሳይሆን ይልቁንም በእምነት በመጽናት በምግባራት በማሸብረቅ በትሩፋት በማጌጥ እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ ድኛለሁ ተብሎ የሚፎከርበት አይደለም። አንድ ሊቅ እንዲህ ይላል፣ ማመን ችግኝ እንደ መትከል ነው ይላል መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለችግኙ መብቀል መጽደቅ፣ ውሃ ማጠጣት፣ ከአረም መጠበቅ፣ ከነፋስ መከላከል፣ መንከባከብ እንደሚያስፈልግ በመድህኑ ያመነውን መዳናችንን ለመፈጸም ኃጢአት ከሆነ ከአረም ነገሮች እየተለየን በፈተናዎች ሁሉ እየጸና የእግዚአብሔርን ቃላትና የሚያሳድጉንን መንፈሳዊ እድገቶቻችን የሚጨምሩልንን ምስጢራተ ቤተ ክርስቲያን በመሳተፍ እናድጋለን፣ መዳናችን እንፈጽማለን እንጂ ማመን ብቻ በቂ ነው ማለት አይደለም ይላል ሊቅ። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ደግሞ በቂ አይደለም። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። አንዳንዶች በጣም የሚገርም ሀሳብ ያነሳሉ። በጣም የሚደንቀው ቅድም እንዳልኳቸው አንዴ ያመን ነው ለዘላለም ልንድን ነው ይላሉ። ስለዚህ ኃጢአት እንኳን ብንሰራ መዳናችን የማይቀር ነው ይላሉ። ቃል በቃል ከነሱ መጽሔት ላይ ነው ያነበብኩላችሁ። አማኝ ቤተኛውም ድካም እንኳን ቢገኝ አይኮነንም ብለው የሚለፈልፉላችሁ ለዚህ ለዚ ሳምን ብቻ ድኛለሁ የሚሉን ካለፈው ብቻ ቢሆን እሺ፣ ግን ገና ከሚመጣውም ኃጢአት ማለታቸው መሆኑ እኮ ነው ከባድ የሆነው ምን ማለታቸው እንደሆነ ታውቃላችሁ? ድኛለሁ መንግስተ ሰባትን እንደምወርስ አምናለሁ የሚሉን ከሆነ ወይም አረጋግጫለሁ የሚሉን ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ እያሉን ነው ይሄ ደግሞ እንዴት ውሸታምነት ደግሞስ ምን እያሉን ነው ኃጢአት ብሰራ እንኳን ንስሐ እንደምገባ አልጠራጠርም ማለታቸው ነው ይሄ ደግሞ እንዴት እንዴት ያለ እርግጠኝነት ነው ደግሞስ ንስሐም በፍጹም ተቀባይነት እንዳለው አውቃለሁ ማለታቸው እኮ ነው ይሄ ምንኛ ድፍረት ነው አማኞች ሆነው በመጽሐፍ ቅዱስ እንዴት እንደተባሉ የቅዱሳት መጻሕፍትና የለቃላት ተመልከቶ ሞቶ ከወገናችንም ያሉት ፍሬ ቢሶች ሆነው እንዳይቀሩ ይላል። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው በመልካም ስራ ስለመጽናት ይማሩ ይልላችኋል። አያችሁ ከወገናችንም ያሉት ማለት አማኞች ጭምር ፍሬቢሶች ሆነው እንዳይቀሩ የሚለው ፍሬቢስ ሆነው ገለባ ሆነው ወደ እሳት ሊጣሉ እንደሚችሉ አይናገርምን? ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል ማለቱ ከአማኞች ወገን ፍርድና ቁጣ እንደሚመጣ የእግዚአብሔር ቃል አያሳይምን? እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? ወገኖቼ፣ እኛ ኦርቶዶክሳውያን እግዚአብሔርን ስለ ማዳን ጸጋው ጠርጥነ ነው እንዳይመስላችሁ ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገው ራሳችንን ነው ማናምነው። ወገኖች አዲስ አበባ ኮንዶሚኒየም የሚባል መኖሪያ ቤት በመንግስት ይገነባል፣ እስኪል ጠይቃችሁ። መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው አይደለም። በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል። እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም፣ በፍጹም አይደለም። ዋጋ መክፈል፣ መሳተፍ ያስፈልጋል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። የሁላችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል፣ በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ። እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል። አያችሁ፣ መዳናችን በማመናችን ብቻ ብቻ ነው ያልኩት፣ በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን ነው። አያችሁ ያመኑትን ሁሉ ምን እንደሚላቸው አያችሁም? ንስሐ ግቡ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ለምን ይመስላችኋል? ማመን ብቻ በቂ ስላልነበረ ነው። አያችሁ እስከ መጨረሻው የሚጸና እርሱ ይድናል የሚለው መዳን በጸጋው ብቻ አንድ የተፈጽሞ ያበቃ ቢሆን ኖሮ ይድናል እያለ ገና የወደፊት መዳን ለምን ይፈጽማል ለምን ይናገራል ካላችሁኝ፣ ቅድም እንዳልኳችሁ ነው የምንፈጽመው ሊገለጥ የተዘጋጀ በመጨረሻው ዘመን የሚሰጠን መዳን አለ። እሱን ነው እስከ መጨረሻው የሚጸና ነው ሚድ ነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የሚጸና እርሱ ይድናል የሚለው ጽናትን የሚያመለክት ነው። ለዚህ ነው ፓትሪያርክ ፖፕ ሺኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን አሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የህይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት ሳሊቬሽን ይዝ ስቶሪ ኦፍ ሆል ላይፍ፣ የህይወታችን ሙሉ ታሪክ ውጤት። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵሪያኖ ሴንሲፕሪያን እንዲህ ብሎ ተርጉሞታል። እስከ መጨረሻው የሚጸና እርሱ ይድናል የሚለውን ቅዱስ ቆጵሪያኖ ሴንሲፕሪያን ምን ብሎ ተርጉሞታል መሰላችሁ? እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍፃሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍፃሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም፣ ይላል። ከመጨረሻው በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል። ስለዚህ የራሳችሁን መዳን ፈጽሙ። እስከ መቼ? እስከ ተሞቱ ድረስ ነው። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻው እቅታ ነው። ድህነት ከልደት እስከ ነፍስ እቅታ በትጋት ጠብቀ የምንፈጽመው ነው። ድህነታችንን ለመፈጸም ወደ ዘላለማዊ ህይወት በሚወስደው መንገድ እለት እለት እንመላለሳለና ይሄ ነው ድንና ይዳንን ነው እንድናለን የምንለው። ወገኖች ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደቀ መዝሙሩን ጢሞቴዎስን እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ልብ በሉ፣ ጢሞቴዎስ እኮ የቅዱስ ጳውሎስ ደቀ መዝሙር ነው። ጳጳስ አድርጎ ሾሞታል። እሳትን እንደሚያቀጣጥል እጆቼን በመጫኔ በአንተ ውስጥ ያለውን ጸጋ ብሎታል፣ ሾሞታል። ከዚህ ሁሉ በኋላ ምን እንደሚለው ታውቃላችሁ? በነዚህም ጽና፣ ይህን ብታደርግ። ብታደርግ ነው የሚለው ያመነ ብቻ ከሆነ ለምንድን ነው ብታደርግ የሚለው? ለምንድን ነው ጽና የሚለው? አንዴ አምኖ የተፈጸመና ያበቃ ከሆነ ስለማድረግና ደግሞም በዚያ ስለመጽናት ለምድሮ የሚሰብከው አያችሁ እያንዳንዱ የራሱን መዳን ለመፈጸም ድርሻውን ስለሚወጣ፣ እነዚህን ብታደርግ ደግሞም ብትጸና የሚለው ቃል ይህን ነው የሚያሳየው። ቀጠል ሊያደረግና ራስህንም የሚሰሙንም ታድናለህ ይለዋል። አየህ የትኛው መዳን ነው ካላችሁ ወይ በመጨረሻው ዘመን ሊገለጽ ዘንድ የተዘጋጀው መዳን እንዲህ በቃ ጽናት። ሁለተኛስ ማድረግ የሚደረግ ነገር አላያችሁ። ቅድም በጥረትና በትጋት እግዚአብሔር በጸጠን ጸጋ መሰረትነት ላይ ልንፈጽመው የሚገባን ብዬ የነገርኳችሁ እሱ መዳኑን አንዴ በማመኑ ምክንያት ያገኘ ከሆነ ጢሞቴዎስን ታድናለ እያለ ለምን ስለ ሌላ መዳን ይናገራል ካላችሁኝ ድነናል እየዳንን ነው እንድናለን መፈጸም ስላለበት ነው ይሄ ደግሞ መሰረት የሚያደርገው በማድረግ ላይ ነው ማድረግ ደግሞ መስራት ነው ተጋርሎ ነው የሁልጊዜ ኑሮ ነው የእለት እለት መመላለስ ነው። አንድ ሌላ የእግዚአብሔር ቃል፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው። ምእመናን፣ የተሰጠን የተስፋ ቃል ምንድን ነው? የመዳንን ተስፋ የሚል ቅድም አላነበብኩላችሁ? የመዳንን ተስፋ የተስፋውን ቃል እንድታገኙ ማግኘት ምን ማለት ነው? ገና እንዳላገኘና አሳይም እንዳልተፈጸመ አሳይም። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ እኔ ገና እንዳልያዝኩት እቆጥራለሁ የሚለው እኮ። ለዚህ መዳን ያበቃና የተፈጸመ ከሆነ ለምን ስለ ንሳ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? ለምን ዲያብሎስስ መንጋውን ለምን ይዞራል? እንዳልመሳል ይውጥ ለምን ያገሳል? ብርቱ የመዳን ጉዞ ውስጥ ስላለን ነዋ። አባ መቃሪዎስን አጋንንት ሁል ጊዜ ወደ ጆሮው እየመጡ ምን ይላሉ መሰላችሁ መቃሪዎስ ሆይ ጸድቃሃል እኮ መቃሪ ሆይ ድናሃል እኮ ይሉታል አባ መቃሪዎስ ሁል ጊዜ እንዲህ ይላቸዋል ገና ነኝ ይላቸዋል ወገኖቼ ገና ነን ገና እንዳልያዝኩት የሚለው የቅዱስ ጳውሎስን ቃል ተመልከቱት መላይክ ታጅበዋት በከበረች ሞቱ ጊዜ ወደ ሰማይ እየዘመሩ ሲወስዷት ያኔ ነው አባ መቃሪዎስ ሴጣን፣ ሆይ አሁን ገና ጸድቄ ያለሁ ያለው። ቆመሃል? ትውደቅ ትነሳ፣ ትንገዳገድ፣ ትጽና አላወክም። ታዲያ እንዴት ነው አብቅቻለሁ የምትለው? ገና ነኝ በለው። ምክንያቱም ሳትፈጽመው እንዴት ትፈጽመዋለህ? ዙሩ ሳያልቅ አቋርጠህ ይሁን ፈጽመህ ይሁን በምን ይታወቃል? ለዚህ ነው መጽሐፍ ቅዱስ ይህንን የሚያትተው። እንደና ባርሳኔዎስ ሁልጊዜ ጊዜ በጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንባውን እያፈሰሰ እግሩ ስር ያለውን ሰሌን በእንባው እያራሰ ሁል ጊዜ ጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንድጀምር እርዳኝ ይል ነበር። ሳይጀምሩ እንደጨረሱ ካሉት እግዚአብሔር ይጠብቀን። ጌታ ሆይ ሁል ጊዜ ጸሎታችን እባክህን አስጀምረን ይሁን ጀማሪ ሳለን ደርሽ አለው ከማለት ጌታ ሆይ ሰው ውርኝ እንበለው።